በመጀመሪያ በዘፍጥረት አንድ ላይ እግዚአብሔር ከጨለማና ከውድቀት ውጪ ተስፋ ያለውና ሕይወት ያለበትን ዓለም ፈጠረ። ሰውንም እንደራሱ ወኪል ሆኖ እንዲሰራ በፍጥረት ላይ ሾመው። እግዚአብሔርም የፈጠረውን ፍጥረታት ሰባት ጊዜ መልካም ነው ብሎ አረጋግጧል። ነገር ግን በዘፍጥረት ሶስት ላይ የፈጣሪን ፍጥረት በመቃወም ወይም በማመፅ ሁኔታ ውስጥ ያለ በእባብ የተመሰለ መንፈሳዊ ፍጥሩን እናገኛለን። ለምን እና እንዴት እንደሚያምጽ እስካሁን አልተነገረንም። ነገር ግን እግዚአብሔር የፈጠረውን መልካም ዓለም ለማጥፋት በተሰጠ ተልእኮ ውስጥ የሚመላለስ ነው። ይህ ፍጥረት የመጽሐፍ ቅዱስ የመጀመሪያው የክፋት መገለጫ ነው። እግዚአብሔር ለመልካም ያሰበውን ነገር እያጣመመ ፍጥረትን ወደ ጨለማና ውድቀት ይመራቸዋል። ስለዚህ ሰዎች ወደ ውድቀትና ሞት የሚመራቸውን መንፈሳዊ ዓመፀኛ ይተባበራሉ። እናም ከዚህ ጊዜ ጀምሮ የሰው ልጅ አመጽ ከመንፈሳዊ አመጽ ጋር አንድ ሆኗል። መጽሐፍ ቅዱሳዊ ታሪኮችም ደግሞ ይህ እንዴት እንደሚደጋገም ያሳያሉ። ታዲያ በገነት ውስጥ የነበረው እባብ ከየት መጣ? እንግዲህ በታሪኩ ውስጥ ከእባብ በላይ እንደሆነ ፍንጭ አለ። አስታውሱ ኤደን ገነት ከመሬት ከፍ ያለ ቦታ ላይ ነው የሚገኘው። ስለዚህ እባቡ መንፈሳዊ ፍጡር ሊሆን ይችላል። እንግዲህ ዘፍጥረት ሦስት በዚያ አቅጣጫ ላይ ይጠቁመናል። የመጽሐፍ ቅዱስ ጸሐፊዎችም በስዕል ያስቀምጡታል። ልክ ነቢዩ ኢሳያስ የእግዚአብሔርን ሰማያዊ ዙፋን ክፍል በራዕይ ሲያይ የተለያዩ መንፈሳዊ ፍጡሮች ዙፋኑን ከበው ቅዱስ ቅዱስ እያሉ ሲያመሰግኑ ታይቷል። እነዚህ በእግዚአብሔር ዙፋን ዙሪያ ላይ የነበሩ ኩሩቤል ናቸው። ነገር ግን ኢሳይያስ እነዚህን ፍጥረታት ሲመለከት ሱራፌል በማለት ገልጿቸዋል። ይህም በዕብራይስጥ እባብ ማለት ነው። ስለዚህ እባቡ በእግዚአብሔር ዙፋን ክፍል ውስጥ የቀድሞ ሠራተኛ ነበር ማለት ነው። እንግዲህ ነቢዩ ሕዝቅኤል ይህ ፍጥረት በእግዚአብሔር ጥበብ እና ሥልጣን ሥር መኖርን የማይፈልግ መንፈሳዊ ዓመፀኛ እንደሆነ ተረድቶታል። አምላክ መሆንን ፈለገ። እባቡ በአዳምና በሔዋን ፊት ያቀረበው ተመሳሳይ ፈተና ነው። በራሳቸው ጥበብ እንጂ ዓለምን ያለ እግዚአብሔር ሊገዙ እንደሚችሉ ነገራቸው። ስለዚህ ሁሉም ከአትክልቱ ስፍራ ተባረሩ። እግዚአብሔር ይህ ዓመፀኛ አሁን በሆዱ ይሳባል ብሏል። ከዚህ በኋላ ወዴት ይሄዳል? እንግዲህ የመጽሐፍ ቅዱስ ጸሐፊዎች ይህ ፍጡር ከመጋረጃ በስተጀርባ ሆኖ በሚሰራው ስራ በሰውር በሰዎች መካከል መከፋፈልን እና ጥላቻን ጦርነትን እንደሚያነሳሳ ፍንጭ ሰጡናል ይህንን ፍጡር ለመግለጽም የተለያዩ ምስሎችን ይጠቀማሉ ለምሳሌ እባብ ወይም የባህር ዘንዶ ወይም ጨለማ ወይም ደግሞ የበረሃ ፍጡር ወይም በመቃብር ውስጥ ያለ የሞት ንጉስ ነው እያሉም እነዚህን ይጠቀማሉ እንደ ፈታኝ ወይም ክፉ ወይም ዳቢሎስ እና ሉሲፈር ያሉ ብዙ የማዕረግ ስሞችን ተሰጥቶታል። ይህም በግሪከኛ ከሳሽ፣ እውነትን የሚያጣመም ማለት ነው። የሰው ልጆች ጠላት ነው። ምክንያቱም እርሱ ለምንም ነገር አይቆምም። ሁሉንም ነገር ተቃዋሚ ነው። በሐሰት ወደ ጨለማና ወደ ውድቀት ሊያስገባን ይሞክራል። እርሱ ጠላት ነው።